እስር ቤት ገባ። ዝና በስተመጨረሻ መጨረሻ ይችን ዓለም ተሰናበታት። ሞገስ አሰናበተው። ከዚህ በኋላ ወይ አንተ ወይ እኔ እንኖራለን እንዳልኩት ነፃነቷን አውጃ በሰላም ፀሐይዋን ማየት ትችላለች፣ ማየትም ትፈልጋለች። ሉላ ከዚህ በኋላ ያንተ አትሆንም። እኔ አንተን እንደፈለኩ አድርጌ እስር ቤት ብበሰብስ ይሻለኛል እንጂ ተመልሳ ወደ አንተ አትመጣም፣ ብሎ አሰቃይቶና ጭካኔ በተሞላበት መንገድ እንግዲህ አሰናብቶታል ሞገስ። ሞገስ በሚያሳዘን ሁኔታ የሀያ ዓመት ጽኑ እስራት ተፈረደበት። ብሩኬ እጅጉን ደነገጠ። ቆይ እንዴት እንደዛ አደረግ? እንዴት እንዴት እንዴት እንዴት ሌላ መንገድ አለ አይደለም ወይ? በሌላ መንገድ እንሄዳለን ነበር ወይ በህግ ሌላ ነገር እያለ ሲለው አዋክብ ቡራ ተረጋጋ። ከዚህ በኋላ ሉላን ላንተ ነው አደራ የምሰጠው። እናም ፈጣሪ ፈቅዶ እኔ በዋስም ሆነ በምንም እንደምንም ብዬ ከዚህ እስር ቤት መውጣት አለብኝ። ምክንያቱም ሉላ ላይ ራሱ እያሰቃያት እንደነበረና እንዲሁም በጣም ብዙ መረጃዎች ሰውነቷ በሙሉ በላልዞ ጠቋቁሮም ስለነበረ እሱ አሻራ ላይ ከተገኘ ምናልባት የኔም እስራት ሊቀነስልኝ ይችላል፣ ህግ እንዳለው ላይሆንም ይችላል። ስለዚህ ከዚህ በኋላ ሉላን ላንተ ነው አደራ የምሰጥህ። የኔ ነገር አብቅቷል፣ በማለት ቃሉን ለብሩኬ አስረከበ። ሉላ ሉላ እንዴት እንዴት እንደዚህ ታደርጋለህ እያለች ብትልም፣ የእኔ ፍቅር ከዚህ በኋላ የሆነው ሆኗል፣ ወደ ኋላ መመለስ አልችልም። እናም ዝናን ብዙ ጊዜ ለምኘው ነበረ፣ ብዙ ጊዜም አስለምኘው ነበር። እሱ ግን በፍጹም አንቺን የሚለቅሽና አንቺ በሰላም እንድትኖሪ ወይም እኔን በሰላም እንድኖር አያደርገኝም። ስለዚህ ያለኝ አማራጭ አንድና አንድ ብቻ ነበር እሱም ደግሞ እሱን አሰናብቶ እኔ እስር ቤት መበስበስ ነበረብኝ ብሎ ተናገረ። ሉላዬ ከሀዘ ከደስታ ወደ ሐዘን ድብልቅልቁ ውጥት ብሎባታል። ዳጣ ዳጣ ጓደኛዋ ሞገስን በማጣቷ እጅግ ልቧ ተሰበረ። እንዴት እንዴት ሙጎ እያለች ስትለው ተይዳጣ አሁን እኮ ቅድስት ብሩክም እንዲሁም ምሳሌም ድናለች። ሉላን ግን ላንቺ አደራ ሰጥሻለሁ። ሉላ ታውቂያለሽ በጣም የዋህና ብቸኛ ሰው ናት። እናም እንደምንም ብለሽ ከሷ እንድትርቂ አልፈልግም። እና በእናቴና ስም ያስቀመጥኩት ሀብትና ንብረት ስላለ ለጊዜው በእሱ ትጠቀማላችሁ እያለ ሲል ብሩክ የብድጋልና ምን እያልክ ነው? እኔ እያለሁኝ ከዚህ በኋላ ሁሉንም ሰብስቤ እኔ ራሴ እይዛችኋለሁኝ። ስለዚህ አንተ መጨናነቅ የለብህም ብሎ አለው። የእውነትም ብሩኬ እንግዲህ ቃሉን ጠብቆ ሉላን፣ ዳጣን ሁሉንም ሰው እየተንከባከበ ይገኛል። ቅድስቴ፣ ቅድስቴ እንዳጋጣሚ ለዳጣ እያወራች ብሩኬ ሰማት። እሱም ደግሞ እኔ ብሩኬን ብወደውም እንኳ ባፈቅረውም ጋሽን ነገር ግን እሱ ሊረዳኝና የእውነትም ሊያምነኝ ፈቃደኛ አይደለም። ማለቴ ጭራሽ መች ነው የምታገቢው፣ መች ነው የምትሄጂው፣ እዚህ ቤት አታገቢም ወይ እያለ ሁሉ ጥያቄ ይጠይቀኛል ዳጣ። ስለዚህ ይሄ ነገር መቼም ቢሆን ብሩክ እኔን ሊያፈቅረኝና ሊወደኝ አይችልም። ምን አባቴ ነው የማደርገው? ከእሱስ ሌላ ምን አይነት ወንድ ነው ልቀርብ የምችለው? እያለች ወሬዋን ስነዛ ብሩኬ ውስጡን ደስ እያለው ተገረመ። ሰላም ሰላም፣ ውድና የተከበሯችሁ የህያ ቲ ቤተሰቦች እንዲናችሁልኝ፣ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም ነኝ፣ ደህና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ማህሌት በድንጋጤ እየሮጠች ወደ ኢፍራታ ሄደች። ኤፍራታ ኤፍራታ፣ ጉድ ሁኛለሁኝ ብላ ስትል፣ ምን ማለት ነው? ምንድን ነው ጉድ የሆንሽው? ዝና እኮ ዝና፣ ዝና ምን ሆነ? ነገርኛ ዝና ተወገደ። ምን? አዎ፣ እየቀለልሽ መሆን አለበት። ነገርኩሽ እኮ ህልሜ፣ ሁለ ነገሬ ገደል ገባ ነው የምልሽ። አንቺ አሁን በዚህ ሰዓት ሰው ሙቶ ስለ ህልም ብቻ ታወሪያለሽ እንዴ? ቆይ ግን አንቺ አታፍሬም? አረ ባክሽ እና ታዲያኔ ቢሞት ምን ላርገው? ተሰሚኛለሽ እሱ እኔ እያለሁለት ሉላ ሉላ እያለ ለዛ ነው እንደዚህ የሆነው ስለዚህ ሉላ ብቀርበትና እኔ ጋ ብንሆን አብረን ህይወታችንን እናጣጥም ነበር እሱ ግን እመኝኝ ከሉላ ውጭ ማንንም ማየትና መስማት አይፈልግም ነበር ተይኝ ባክሽ በቃ እያለ እያለች ማውራት ጀመረች እና ታዲያ ምንድን ነው የምናደርገው ምንም አናደርግም እመኝኝ ከዚህ በኋላ ሞገስ አውሬ ነው የሚሆነው እናም እስር ቤት ገብቷል። ምን? አዎ ከዚህ በኋላ አንድና አንድ ብሩክን መለመን ነው። አረባክሽ እንዳታስቢው። ምን ማለት ነው እንዳታስቢው? ማለት ብሩክ ከዚህ በኋላ ሁሉንም ሰብስቦ እያኖረን ነው ብላኛለች ደጣ። እውነትሽን ነው? አዎ እውነቴ ነው። ዛሬ የቤት አስቤዛ ላሟላ ሄጄ ምንገራ ተገናኘን። እናም ቅድስት ብሩክን እንደምታፈቅረውና በቅርቡ እንደምትነግረው እየተናገረችኝ ነበር። እውነትሽን ነው። ስለዚህ ሳትቀርመኝ መቅደም አለብኛ። ምን ማለት ነው ደግሞ? እባክሽን የቅድስትን እገላት አለሁኝ። ስለዚህ ብሩክ ወየኔ አሊያ ደግሞ መሞት አለበት እንጂ በፍጹም ቅድስትን ማግባት የለበትም ብላ ማህሌት አወራች። እንደዚህ አትጃጃይ። በቃ ብሩክ ድሮ ነበር እንጂ አሁን ላይ ያንቺ መቼም ሊሆንልሽ አይችልም። ስለዚህ ህይወት ሽኑሪ፣ በቃ እንደገና ሀብለሽ፣ ከመጀመሪያው ጀምሪ። ላንቺማ ቀላል ነው ስለምታወሪው ቀላል ነው። ነገር ግን ለእኔ በፍጹም ቀላሌ አይደለም። አርፈሽ ተቀመጪ እያለች አፏን አዘጋቻት። አፏን አዘጋቻት። አርፈሽ ብትቀመጭ ይሻልሻል፣ ካልሆነ ግን የእውነት ከኔ ጋ ነው የምትጣዩ። የማይሆን ነገር ባታደርጊ ይሻልሻል ብላ ዝም አስባለቻት። ማህሌት ማህሌት የማይሆን ስህተት እየቀመረች ትገኛለች። እሱም ደግሞ ቅድስትን አልያ ምሳሌን በድጋሜ እገላችኋለሁ፣ አልያ ደግሞ በፍጹም የሀብትና ንብረት የኔ ካልሆነ የማንም ሊሆን አይችልም። ምን እያሰብሽ ነው ማህሌት? ሀብትና ንብረት እኮ ምንም ቢሆን ተሽጧል። ቢሸጥም እንኳ በፍጹም እንደዚህ ሊያደርገኝ አይችልም ዝና እንደውም ያቺ ሉላን ነው የማስፈራራት። አረባክሽ ተረጋጊ ተረጋጊ እንጂ ብሩክ ብሩኬ። በሚያሳዝን ሁኔታ እግሩ ስር ተደፍቶ ሞገስን ይቅርታ ጠየቀው። ሞገስ ደግሞ እውነት ለመናገር ልቤን ሰብረኸዋል። ያላደረከኝ ነገር ምንም ነገር የለም። በጣም ብዙ ነገር በድለኸኛል፣ አሰቃይተኛል። የምወዳትንና የማፈቅራትን ሚስቴን ጭምር ነው እያሳጣሃኝ፣ እንዴት አሳልፈ ትሰጠኛለህ? እያለ ነዘነዘው። እባክህን ተረጋጋ፣ የእውነትኔ ወድጀና ፈቅጀ ይመስልሃል? እስኪ ተመልከት ምሳሌ እኮ በጣም ህፃን ልጅ ናት። እና እንደ ልጆቹ ካልቧረቀች ካልተጫወተች ትሞትብኝ ነበረ። እና ለዛ እኮ ነው አሳልፌ የሰጠው። አሁን ግን ከዚህ በኋላ እኔ እናንተ ሆነን ዝናን መበቀልና መበቀል እንችላለን። ምንም የሚያሳስብና የእውነት ምንም የሚያሳዝን የሚያጓዳዳ ነገር የለውም፣ እባክህ። በዛ ላይ ሉላ ራሱ እኮ አሁን በጣም ሰላም ነች፣ በጣም ደህና ነች። እና ምንድን ነው እንደዚህ የምትሆነው? እባክህ ልለምንህ እባክህ ልለምንህ እያለ ሲለው በቃ ለጓደኝነታችንና አንተ እኔ ማህሌትን እገዛል ጋህ ላይ ይዤ ባህድሬ እንኳ ይቅርታ አድርገህልኛል። እኔም ሰውነኝና ነገ መሳሳቴ ስለማይቀር ይቅርታ አድርጌልሃለሁ ግን አሁን ላይ አንተም እኔም መጠንቀቅ አለብን። በዛ ላይ ብዙ ነገር አንተ ያላሰብከው እጅጉን ብዙ ነገር እየተፈጠረ ነው። ማኅሌትና ኤፍራታ እንዲሁም ዝና ሆነው እኔን ቁም ስቅሌን ሊያሳዩኝ እየተከታተሉኝ ይገኛሉ። እንደ አጋጣሚ ምሳሌን ሊያግቷት ይችላሉ። ደግሞ በድጋሜ አሳልፈህ እንዳትሰጠኝ ብሎ ሲለው፣ አይ ከዚህ በኋላ ምሳሌ እገዳ አድርጌበታለሁኝ። ፖሊስ ጣቢያ ሂጄ እኔ የሆነ ነገር ወይም ልጄ ላይ የሆነ ነገር ከደረሰ ገዳውና አሰቃያችን ዝና ነው ብዬ ስለተናገርኩኝ እኔ ፊት እንኳ እመነኝ አይመጣም። እቤቴም ከመጣ ደግሞ እኔ ራሴ አሰቃይ ቸገድዬ አ ስጋውን ለውሻ ነው የምሰጠው፣ አታስብ እያለ ማጽናኛ ቃል ሰጠው። እሺ እንደዛ ከሆነ ብሩኬ፣ ችግር የለውም። ለማንኛውም ምሳሌ ወደ ድሮ ማንነቷ ስለተመለሰችና ሰላም ከ ስለሆነች እጅጉን ደስ ብሎኛል ሲለው፣ እኔም አመሰግናለሁ። እኔም ከምንም በላይ ደስ ብሎኛል። እናም ብቻ ተው ስንገናኝ እናወራለን ብሎ አለው። ዳጣ ዳጣ ለብሩክ ሁሉንም ነገር ነገረችው። እሱም ደግሞ ስለ ቅድስቴ ነው። ቅድስቴ የምትወደውና የምታፈቅረው አንተን ነው። ስለዚህ ልትረዳት ይገባል። እየዋሸሽ መሆን አለበት ቅድስት አንቺ ዳጣ ምክንያቱም እሷ የራሷ ሰው አላት የምትወደውና የምታፈቅረው። ወይስ ደግሞ እንድትሄድብኝ ስላልፈለግሽ ነው? ለምንድን ነው እኔ እንድትሄድ የማልፈልገው እስኪ ንገረኝ። እኔን ምን ታደርግልኛለኝ? ምን ታደርግልኛለ? እኔ እንደሆነ እጎዳና ህይወትን በጣም ለምጄዋለሁ። ነገር ግን እመነኝ አንተን ነው፣ ከፈለክ ጠይቃት ብላ አለችው። ብሩኬም እሱም እኔም ስሜት ስላል እሱም ስሜት እኔም እኮ ስሜት አለኝ፣ ነገር ግን አሁን አውጥታ ታስተናገረች ድረስ እኔ እንዴት ብዬ ነው ልናገር የምችለው ዳጣ፣ ምን ማለት ነው? እውነት ለመናገር እኛም ቤት እኮ እንደዋዛ ስድስት አመት ሞላት። ታዲያ ምንም አይነት ስሜት የለኝም ብትይ፣ እረተይ ተይ ተይ ዳጣ፣ ዳታ አለኝ ስሜት። እውነት ለመናገር ግን ደግሞ እንዳይከፋትና እስተነጭራሹ እንዳትጠላኝ ብዬ እኔም አፍን ዘግቼ ተቀምጫለሁኝ። እና ታዲያ ሴት ናት እንደምትጠይቀው ወንድ ነው እንጂ የሚጠይቀው። አንተም ደፈር ብለህ ጠይቃታ፣ ታዲያ ጠይቃት፣ ጠይቃት፣ ጠይቃት ብላ ስትለው፣ እንደዛ ከሆነ እሺ፣ ለማንኛውም ዛሬ ምርጥ ምሽት ይኖረናል፣ ስለዚህ ማንም ሰው እንዳይረብሸን ብሎ አለ። ችግር የለውም፣ ማንም ሰው አይረብሻችሁም፣ ብቻ እናንተ ዘና ፈታ በሉ ብላ አለች። በሌላ በኩል ምሳሌ የእውነትም ቅድስቴ እንደምታፈቅረው ስታቅ፣ በጣም ደስ አላት። እውነት አባቴን ቅድስት ታፈቅረዋለች ማለት ነው፣ እና ከዚህ በኋላ ሌላ ባል አታገባም ማለት ነው፣ እና ታገኘው ማለት ነው እያለች እጅጉን ደስ ብሏት በጣም በደስታ ፍልቅልቅ አለች። ከዛ እንዳጣ አዎ፣ ከዚህ በኋላ ማንም አይሄድም ከዚህ ቤት እናም አብረሽ ከእናት ከአባትሽ ጋር ትኖሪያለሽ። በጣም አመሰግናለሁ ዳጣ፣ ይሄ ሁሉ ባንች ነው ብላ ስትል፣ በእኔ እንኳ አይደለም እመኝኝ። ግን ያም ይሁን ይህ ቡራ ጋር አንድ ላይ ስለሚሆኑ እጅጉን ደስ ብሎኛል። ከዚህ በኋላ አንችም እንዳትረብሽ እንዳላወቀ መሆን አለብሽ፣ ማለት እናትና አባትሽ ሁሉን ነገር ጨርሰው እስከሚነግሩሽ ድረስ። እና ለቅድስት አልነገራትም ማለት ነው አባዬ? አዎ ገና ነው ባክሽ። ዛሬ ማታ የሆነ ካፌ ነገር ቀጥሬ የሆነ አበባ ምናምን ጠረጴዛ አዘጋጅቼ እዛ እነግራታለሁኝ ብሏል። እውነትሽና? አዎ። ቆይ ለምንድን ነው እህት ከሌለሽ ግን እህት የማትሆኝ ማለቴ፣ እኔ እኮ እህት የለኝም። እናትና አባቴ እህት እስከሚወልዱልኝ ድረስ ብላ ስትል እሺ፣ ችግር የለውም ብለው ቅድስቴ ይቅርታ ዳጣዬና እንዲሁም ደግሞ ምሳሌ እህታማቾች ነን ብለው ቃል ተገባቡ። ኤፍራታ እና ማህሌት እንደው ቀሩ ወይ፣ ከሀብታቸው አልሆኑ ወይም ደግሞ ከብሩክ ያልሆኑ ብቻ ሁሉን አጣ ሆኑ። ውድ ህያቤ የኢትዮ ቤተሰቦች የዛሬው ይህን ይመስል ነበር።